በይኒ በፊት ህይወት በቲክቶክ ለምን አንተ ጠፋ? ብዙ እንትን ብዙ ችግሮች ነበሩና፣ ለዛ ነው የጠፋሁት። ከዛ ደግሞ አንፍሎ አደረግሽም በሌላው አካውንቱ ከዛ እኔም አነሳሁት። አንተ ጠፋ በቲክቶክ አንተ

እኔ ሶሪ እንዳትነኩልኝ፣ የኔ ነው። ምስኪን ምስኪን፣ አንተ በጣም ምስኪን። ቆይ ስንት አመት ነው አንተ?

እኔ አሁን አሁን የሚመጣው ያለ ሰኔ በኢትዮጵያ ከላንደር ማለት ነው፣ ሀያ አራት ታደርጋለሁ። አንቺ ስንት ታደርጋለሽ? እኔ ስንት ዓመትሽ ነው? እኔ ከሀያ ትንሽም እንዳይ ንቀሳቀስም አንተ ሀያ አንድ ገባ ያማን ነገረሽ? ምን ማን ነገረሽ? አሁን አገር ቤት ልገባ እ አይገባኝ መሱ አውረ በጣም እሱ

እንዳል ነገር አታፈርጉኝ። ከዛ የኔ ጆሮ ቆይ ትንሽ አልገባኝም። አንተ አንተ አይን አንድ ቆንጆ ሴት በአዲስ አበባ ያ የት ነው የምትኖር? እያስዋ ታቂታለች ከበድም ጓደኛች ነች። ማ? ያቺ ጓደኛ ነች ነች ጓደኛ ነች

እኔ አይደለሁም። ልጁ ልጁ አሰር ይመጣል፣ ይሄዳል፣ ይመጣል፣ ይሄዳል። ማነው? ማነው? ማነው? አሁን ልጁ መጥቶ የነበረው አንድ ቅድም አንድ ፍሪ ጸጉር ሁለት ምስኪን ነበር እዚህ አንዳ አይመስለኝም። ጓደኛ እግር እግር አልከተልኝ ወይ? ጓደኛ ከሆነ እግር እግር አልከተልኝ። ስማ የኔ ጓደኛ ነህ ዝም በው አንተ። እኔ ጓደኛ ሻለለው ላግባሽ ዚ ስለዚህ ምንድነው አንተ የኔ ጓደኛ አይደለም ኖ ስለዚህ ምን

ንዶ መድሃኒ አለ እንትን ግን ከምር ነው? ሰውን ለመቃጠል እንደዚህ የምታደርጊው ኦር ላይክ ለእንትን ለመዝናናት ወይስ ሳአቺን ቋንቋ

ምንድነው? አንተ በደም ምግብ እወዳለሁ። መውደው ምግብ ምን ምግብ ቀምቀምሽ ኋላ ቅም ልቀምሰው የምፈልገው ነገር ደግሞ ክትፎ፣ ቋንጣ ታውቂያለሽ? ቋንጣ ፍርፍር። ቆይ እዚህ አንተ እጅ እዚህ

ላግባሽ ዴዚ፣ ኢትዮጵያ መጥቼ ረግበሽ። አብይ አሕመድም ይቅር ካላለን ኢትዮጵያ መጥቼ ረግበሽ። ምንድን ነው? ላግባሽ ፍቅረኛ ጅንጀና እና ፍቅረኛ ጅንና ንናው ኔ ነ ፍቅረኛ እናገባለን፣ እንወልዳለን፣ አብረን እንኖራለን፣ እናረጃለን፣ በኋላ እንም መቃብር እንገባለን።

እአይን ኮመንት ያውን እ እኔ ሚስጥ አለው። እሺ፣ ምንድነው? አንደኛ ማለት ይሄ ኖርማል ኖርማል የምናረገው ይሄ የማዘነ እንት ኢትዮጵያ ከዛ እዚህ ሀገር ላምጣሽ እዚህ ሀገር ትኖራለሽ አብረን አይ እኔ አዲስ አበባ፣ እኔ አዲስ አበባ መኖር አልፈልግማ። መቼ ኦር ኖት መቼ፣ አይደለም። የት ትፈልጋለህ? ስዊዘርላንድ ኦር አውስትራሊያ? ከሁለቱም አንዱ። ስዊዘርላንድ። አንተ ስዊዘርላንድ ኦር አውስትራሊያ፣ ከሁለቱም ምኑን ትፈልጋለህ? ስዊዘርላንድ በጣም ወደድኩት። ስዊዘርላንድ ከሆነ አሪፍ ነው፣ ካልሆነ ደግሞ አውስትራሊያ። አንተ አንተ ሄደህ ስዊዘርላንድ በፊት ስዊዘርላንድ ኮን ያሉት ኦ አሁን አንተ ወሽታ ምን ነው? አይ በፊት በፊት አንተ ይኒ ጓደኛ፣ አንተ ላይክ ሌላ ሀገር ስዊዘርላንድ፣ ሌላ ሀገር

ሁለት ሁለት ሁለት ነፍስና እንዳልሻችሁ ወደ ሁለቱም ሀገር ልትይጁ ሁለቱም ምን ችግር አለ። ላይክ ዴዚ አንድ ሰው ነች። አሜሪካ እዚህ አለ፣ ስዊዘርላንድ እዚህ አለ። እንዴት አድርገሽ ሁለቱም ቦታ ትሄጃለሽ? እኔ ሄድ በዚህ ሀገር ሁሉ አመት

የምወደው ምግብ ነገር ኩሽ ቅድም ቋንጣ ፍርፍር ወዳሉ ሕልበት ሚባላንቺ ታቀዋለሽ ኣታግዩ ሕልበት ወዳሉ ቋንጣ ፍርፍር ወዳሉ ገንፎ ገንፎ

ከስፖርት ከሆነ ደግሞ አልጋ ላይ ሰርከስ ደስ ይለኛል። አልጋ ላይ ሰርከስ በጣም ነው የምወደው አልጋ ላይ ስፖርት ይሰራሉ።

እኔ ባለጌ እኮ አላወራም። እንግዲህ ዚ ስሜ ልንገርሽ፣ ዴዚ ምንድን ነው? ጀላቴ ተወጃለሽ። ምን በረዶ ጀላቴ ተወጃለሽ። ብር ብር ያለኝም ገንዘብ አለ። አንተ በረዶ በረዶ ጀላቴ ተወጃለሽ። አዎ ወደ አበባ ጥሩ ነው።

አልወደድኩትም። ትልቅ ሲሆን አልደስ አላለኝም እና ቆረጥኩት። እንደዚህ ያምራል። ያምራ ደስ አላለሽም? ደስ ደስ አላለሽም? ደስታ ማለት ነው ያ ደስ አላለሽም? ስለቆረጥኩት ደስ ደስ ብሎኛል።

እንትን ነው ላይክ ደፍሬም እንዳልናገር እኮ እማፈቅረው አለ ብለሽ እኮ ነገሩን ሁሉ አፈረሽ። ኢቢኤስ ላይ ቀርበሽ ስማ አውሪ። ሌላ ኢቢኤስ ስማ። አንተ እኔ የፈለጋው አንተ አይን የኔ ሙሉ ኢንተርቪው ሙሉ ነገ አየዋለሁ። ሙሉ ኢንተርቪ አየዋለሁ። ሙሉ ዩቲዩብ ነው ግን አይዋለሁ ዩቱብ ላይ ካገኘ ጥሩ፣ ካልሆን ደሞ በኢንስታግራም ላኩኝ ይላቸዋለሁ። አንዳንድ ሰዎች ኢንስታግራም አለ። አንተ ያ ምንድን ነው? ባዮ ላይ አለኩ እዚ አካውንት ላይ ቲክቶክ ላይ እሺ። በኋላ እኒ ሰንድ አንተ ሊንክ ሁለተኛው